እልሻለሁ በነገራችን ላይ ዛሬ የታረቅንበት ከወንድሞችሽ ጋር ብዬ ማለት ነው።

እግር ባይኖር መሄጃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደና የተከበራችሁ ቤተሰብ እንደምን አላችሁ? ደና ናችሁ? እኔ ደና ነኝ። ሰላም ሰላም ክርስቲያኑ ወገኖች ባላችሁበት የላ ራም ተሰታ ያላችሁ እንደምን አላችሁ? ለጽለል ለቤት አዲስ ከሆናችሁ ሰብስክራይብ ሼር በማድረግ ቤተሰብ የሆኑ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ እሱም እንግዲህ ኢሳቅ ሰሞኑን ፋፍሽ እያደረገ ነው ማለት ነው። እንዴት እንደሚያምሩ። የዛሬው ደግሞ የተለየ ነው ማለት ነው። ኢሳምና ማን ነው? ኢሳቅና ኢሳም ነው እንዴ? ከመጀመሪያ ያልኩት ኢሳቅ ነው፣ ሳ ኢሳቅና ጣይዋ እንዴት ያምራሉ! እንዴት ያምራል! ልብሳቸው በተለይ እንዴት ያምራል። ፏፍሽ ብለው ነበር እንግዲህ መኪናቸው ምናቸው ሁለ ነገራቸው ያምራል ማለት ነው። ለዛቸው ያምራል። እኛ ኮ እንዴት እንደምናምር በእውነት በጣም ኮኑ የምናምረ የኢትዮጵያ ድምቀቶች ከሆነን በእውነት ነው ምላቸው እና በጣም ደስ ይሉ ነበር። ያምሩ ነበረ። ሁለታቸውም የለበሱት ልብስ በተለይ ያምር ነበረ። ደስ ይል ነበር እና ያው እንግዲህ ኢሳቅ እንዳለው ትልቅ ክብር አለን ማለት ነው። እኔ እኔ በበኩሌ አሁን እኔ በበኩሌ የገበሬ ልጅ በመሆኔ እጅግ በጣም ነው የሚኮራው በእውነት ሁሉ ነገራችን ከጓሯችን ነበር የምናገኘው። ማለት ሁሉ ነገራችን በቃ ካለ ሰቀቀን ካለምን አዲስ ፍሬሽ የሆነ ነገር ነበር የምናገኘው እና እንግዲህ ክብር ለገበሬዎች ስላለ ኢሳቅን እጅግ በጣም አመሰግናለሁ ማለት ነው። ትልቅ ክብር የሚገባቸው ናቸው በእውነት አንዳንድ ሰዎች አሁን እናንተ ባላገሮች ምናምን ስትሉ ስድብ ይመስላችኋል፣ ግን አይደለም። የእኛ አባቶች ባይኖሩ እናንተ ከተማ ሞልቀቅ ብላችሁ የምትቀመጡት የምትኖሩት ሰዎች አትኖሩም ነበር ማለት ነው። ምክንያቱም ምንም ብር ቢኖራችሁ እኛ ስናመጣላችሁ ነበር፣ የእኛ አባቶች ሲያቀርቡላችሁ ነው መግዛትም ምንም የምትችሉና፣ ክብር ይገባቸዋል። ለዛውም ሁሉም ነገር ፍቅሩም ያለው ለዛውም ፍቅር ለዛ ያለው ፍቅር ያለው ራሱ እኛ ጋ ነበረ። የዛሬውን ያድርገውና ማለት ነው ዛሬ እንደዚህ ሀገር ልትታመስና፣ ደስ የሚል ቆይታ ነበረ። ኢሳቅና እንግዲህ ጣይዋ ያደረጉት ወሬያቸው ሁሉ እጅግ በጣም ደስ የሚል ነበረ። እኔ በጣም ደስ ብሎኛል። ደስ ብሎ እየተከታተልኳቸው ነበር ቪዲዮ ባልሰራምም እያየኋቸው ነበረ። ከመጀመሪያው ጀምሬ እንዴት እንደተገናኙ ምናምን እጅግ በጣም ደስ ይል ነበረ። ያለው ያኔ ሰው ሲያው እንዴት እንደሚሆኑ ምናምን በቃ ሁለ ነገራቸው ከመጀመሪያው እስካሁን ድረስ እጅግ በጣም ደስ ይል ነበረ። ለዛ ያለው ነገር ነበር። በቃ ትክክለኛውን ማንነቱን እዛ እኛ ጋር ያለውን ማንነት እያሳዩ ስላሉ እጅግ በጣም አመሰግናለሁኝ። እኔ በጣም ነው ያመሩኝ። በቃ በጣም በጣም አምረውኝ ነበረ። በቃ በእውነት በተለይ ጣየዋ በቃ ሰርተዋለች፣ ተዋቶላታል፣ በጣም ነው የቻለችበት ና እናመሰግናለን። እጅግ ደስ ብለውናል። በእርግጥ መበረታታት ያለበት ነገር ነው። ይሄ ከዘመናዊ እንትን ይልቅ ይሄ አሁን ኢሳቅ ይዞ የመጣው ነገር መበረታታት ያለበት ነገር ነው ማለት ነው ይሄ አምሳ ውሸት ድራማ ከሚሰሩት እንደዚህ አይነቱ ነገር ይሄ ነው። በቃ ለኛ የሚያስፈልገ የሚያስፈልግ የኢትዮጵያ ማንነት እና ኢሳቅ ትብብር በድልን በጣም ታምራላችሁ ታምራላችሁ። እንግዲህ ደግሞ ከዚህ ደግሞ የበለጠ ይዛችሁልን እንደምትቀርቡ ተስፋ እናደርጋለን። ቤተሰብ እንግዲህ እስኪ ማነው ነው ኢሳቅና ጣይዋን የወደደ ማን ውስጥ በላይ ካሳዩ ማለት ነው ኢሳቅና ጣይዋ ደስ ያሏችሁ? ማረኛው ት እና እኔ በጣም ነበር። ወላሂ ተመስጬ ነበር ያዩቸው አንዴ ብቻ መሰላችሁ? ያዩቸው ደጋግሜ ነው ያዩት ማለት ነው እጅግ በጣም በተለይ ትናንትና ነው ማለት ነው እጅግ በጣም ነበር ደስ ያለኝ። በተለይ ልብሱ፣ ልብሱ እንዴት እንደሚያምር አይታችሁታል። የእሷ ሁኔታ ራሱ በቃ ሁለ ነገሩን የዛ በቃ የእኛን የአባቶቻችንና የእናቶቻችንን ለዛ ነው ይዛ ይመጣልችልን እና ክበሩልን።